ይሄ ልጅ እኮ ወንጀለኛ ነው። እነቱ ወንጀለኛ ከኛ ገኖር ትላላችሁ ላደይ እየታሰበውን ናኦል ተሳስቶ አንችል ያደረገው ምንም ብትይኝ አላምንሽም። እሺ ፍቅር ባለጌና ቆሻሻ ሰውነሽ። አሁን ሳላስቀይም ከዚህ ቤት ውልቅ ብለውጣ ሂዱጣ። ናኦል እባክህ እንደዚህ አታድርግ። በዚህ ስራ እናትህን ብሌንም መቼም ደስተኛ ሊሆኑ አይችሉ ምን ሆንክ ነው? ምን እያደረግክ ነው? እና ችግር አለ እንዴ? ብሌን ብሌን ምን ሆነች እሷ? ምንድና ትጠረግች ሞተች። ናውል ቆይ እስኪ ተረጋጋ ማን ለኛ ለች ተረጋጋ እንጂ ቆይ እስኪ ንገሪ፣ ምን ተፈጥሮ ነው? አደ መሄድ ትችላላችሁ በቃ፣ ከዚህ በኋላ ምንም አጠቀመኝም ብላ ሞታለች። እነሱ ናቸው ምንድን ነው? እነማን ናቸው? እናንተ ልጅ ሰዎች፣ ኧረ በቃ እንደዚህ አትጨናነቁ። ይህን እኔ እኮ ሱቅ ወታ ይሆናል። ሁሉ ሰዓት ሱቅ። ቆይ ምን አይነት ጠላት ነው የመጣ? ባከባርከሽ ጊዜ ቃ ጋሽ ተቀመጭ። ታስላ እስኪ አንተ ቆጭ ከምትል እስኪ መላ ፈልግ። እሽ፣ ምን ላድርግ? እኔንም እኮ ግራ ገባኝ። ምንም እርግጠኛ የሆነበት ነገር ሳይኖር ምን ማድረግ እንችላለን? አንቺ ማርፈሽ ብትቀመጭ ይሻልሻል። ቀጣይ ከዚህ ቤት የምጠፊው አንቺ እንዳትሆኝ ተጠንቀቂሽ። እሽ፣ ጥሩ። እናንተ ተቀመጡ። እኔ አዴን በራሴ መንገድ አገኛታለሁ። ለሊ ኤላ በቃ ምንም እንዳትለይ። ቤዛ እውነቷን ነው። አንቺ ራስሽ መጠበቅ አለብሽ። እዚሁ ቤት ሁኚ። እኔና ባርኮት እንፈልጋታለን። ለእሷ አትጨናቁ። እኔ ራሴ እጠብቃለሁ። ነገር ግን እዚህ ተቀምጬ የመጠብቅበት አቅም የለኝም። ስለዚህ ደግሞ ወጥቼ እፈልጋታለሁ። የሊዱ ጉዳይ ሳይፈታ አደይም ከቤት ፍታለች እንዴት ልጠፋ ቻለች የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ የምታዩ ይሆናል። ሰላም ውድና የተከበራችሁ የህይወት ሸው ቤተሰቦች እንደምናላችሁ፣ በያላችሁበት ሰላማችሁ ይብዛልኝ። በአደይ ዲራማ በክፍል ሀምሳ ሁለት መጥቻለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ላይክ፣ ሼር እያደረጋችሁ አበረታቱኝ፣ አመሰግናለሁ። እንግዲህ የሊዱ ነገር ሳይፈታ በድጋሚ አደይም ከቤት ጠፍታለች። በነገሩ በጣም ግራ ተጋብተው ይገኛሉ ማለት ነው። ባርኮት ምን አይነት ጠላት ነው የመጣብን እያለ ነው እንደሚታወቀው ለምለምም ለአደይ እንግዲህ በጣም ቅርቧ ናት፣ ጓደኛዋ ናት እና በራሴ መንገድ ፈልጌ አገኛታለሁ ብላ እንግዲህ ፍለጋዋን ቀጥላለች ማለት ነው። ባርኮትም የአደይ መጥፋት በጣም አስጨንቆታል የባርኮት ፍቅረኛ ቤዛ ለምንድነው እንደዚህ የምትጨነቀው ሰራተኛ ቢጠፋ በሰራተኛ ይተካል ትለዋለች ማለት ነው በነገራችሁ ላይ ቤዛ ጥሩ አስተሳሰብ ያላት አይነት ካራክተር አይደለችም ባርኮትም እንግዲህ አደይ ማለት እኮ ለእኔ እንደ ፍቅር ነዋት ከፍቅር አሳንሽ አላያትም እና እንደዛ አትበይ ይላታል ማለት ነው እንግዲህ እንደዚህ ያልህ ምላሽ ቤዛ አትፈልግም ባርኮትም እንግዲህ ሊፈልጋት ሊወጣ ሲል የት ነው የምትሄደው ስትለው፣ አደይን ፍለጋ ብሏት ትቷት ይወጣል ማለት ነው። ቤተም እንግዲህ ምን ከምን አይነት ፋራ ጋን ያገዳኘው አምላኪ ወይ እያለች ነው ማለት ነው። ናኦል ሊዱንና አደይን ለቋቸዋል። በነገራችሁ ላይ ናኦል በጣም ተጸጽቷል። እንደዚሁም ደግሞ ሐዘን ደርሶበታል እናቱ ሞታለች ማለት ነው። በዚህ ምክንያት ነው እንግዲህ ሊለቃቸው የቻለው ማለት ነው። የደረሰብ የደረሰበትን ሐዘን እንግዲህ ለሊዱና ለአደይ ይነግራቸዋል። አደይና ቢዛ ቢዘም እንግዲህ አደይና ሊዱ ተረድተውታል አዝነውለታል፣ ማለት ነው በደረሰበት ነገር እንዳዘኑም። እናም ናኦል ይቅርታም ጠይቃቸዋል። ይቅርታውንም ተቀብለው እንግዲህ እየተቃቀፉ እያለ ፖሊሶች ይደውላል፣ ይደርሱባቸዋል ማለት ነው። ዴቭና ባርኮት ስለ ነአደይ መጥፋት እንግዲህ እያወሩ እያለ ከፖሊስ ጣቢያ ተደውሎላቸው ሊዱና አደይ እንደተገኙ ይነግሯቸዋል ማለት ነው። ሌቪም እንግዲህ ለባርኪ ፈጣሪ ጸሎታችንን ሰማን እህቴና አደይ ተገኙ ብሎ እንግዲህ ደስ ብሎት ይነግሯል ማለት ነው። ባርኮት ለፍቅርና ለቤዛ ሊዲያና አደይ እንደተገኙ ይነግሯቸዋል። እንዲሁም ደግሞ ቤቱን ምስቅልቅሉ ስለወጣ ቤቱን እንድታጸዳ ለፍቅር ይላታል ማለት ነው። ፍቅርም እንግዲህ ሰራተኛዋ አደይ የመጣች አይደለ እንዴ? እኔ ለምንድን ነው የእሷ ቦታ የምሰራላት ትለዋለች ማለት ነው። ቤዛም እንግዲህ አስመሳይ ናት የባርኮት ፍቅረኛ በነገራችሁ ላይ የተጨቃጨቁ ነበር የደረሰባቸው እሱ ሲመጣ ጸጥ ይላሉ እኔ አይዞ የእኔ ፍቅር እኔ አጸዳለሁ በቃ ትለዋለች ማለት ነው ስታስመስል ነው እሱ ከወጣ በኋላ ግን ያው ፍቅር ፍቅርና ቤዛ አይዋደዱም ና አንቺ አስመሳይ ትላታለች ማለት ነው ፍቅር እንግዲህ ለሊዱ መጥፋትና ለአደይ መጥፋት እጇ ያለባት እንግዲህ ፍቅር ናት። እንዴት ሊገኙ ቻሉ? እያለች ከራሷ ጋራ እያወራች ትገኛለች ማለት ነው። ሊዱና አደይ ወደ ቤት ተመልሰዋል። ናኦል ሊዱን እግሯን ስላመማት መራመድ ስላቃጣት አክፏት እቤት ድረስ ይዟት መጥቷል ማለት ነው። ናኦል እንዳገታቸው ያውቃል ያውቃሉ ባርኮትም እንዴ ያውቃሉ ማለት ነው። እንዴት እዚህ ልመጣ ቻልክ? ምንድን ነው እየተካሄደ ያለው? ብሎ እንግዲህ ናኦልም ያው ይይዘዋል ያፋጥጠዋል፣ ማለት ነው። ነገር ግን አደይና ሊዱ ተው እና ኦለን አትንካው ይሉታል። እንዲሁም ደግሞ ይሄ ልጅ እንዴት እዚህ ሊመጣ ቻለ? ይሄ ሰው እኮ ወንጀለኛ ነው። እናንተን እኮ ያገተው እሱ ነው። እንዴት ትከራከሩለት? አላችሁ ምንድን ነው እየተካሄደ ያለው? ብሎ እንግዲህ ባርኮትና ዴቭ በነገሩ ግራ ተጋብተዋል ማለት ነው። አደይን ይሰሟታል አደይን ይሰሟታል እና አደይም ተው ዴቭ እሱ ወንጀለኛ አይደለም እያለች እንግዲህ ጠበቃ ሆናለች እየተከላከለችለት ትገኛለች ማለት ነው። እንዲሁም ዴብ ይሄንን ልቀበል አልችልም ይላል ማለት ነው። ውጣልኝ፣ ለፖሊሶች ሳልሰጥ በፊት ውጣልኝ ይሏል ማለት ነው ናኦልን። እንዲሁም ናኦል በጣም በውስጡ ተሰብሯል ተክሷልና እሺ ይወጣለው ይለዋል ማለት ነው። ቤዛ አደይን እንግዲህ እንዴት ለንና ኦል ትከራከሩለት አላችሁ ገላችሁን ሽጣችሁ ምናምን ስትላት አደይ አልቻለችም። እንዴት እንደዚህ ትለኛለች ብላ እንግዲህ ቤዛን በጢፊ አጩላታለች ማለት ነው። እንዲሁም ባርኪ ይመጣል። አያት አይደለም በጢፊ መታችኝ ትለዋለች ማለት ነው። አደይ እኮ በጣም የሚያስነውን ነገር ወይም ደግሞ የሚያስቀይም ነገር ተናግረሻት ካልሆነ አደይ እንደዚህ ያሊ ነገር አታደርግም ይላታል ማለት ነው። የአደይን ጸባይ በደንብ ጠንቅቀው ያውቃሉ። በነገራችሁ ላይ ቤዛ ይገባታላትሉም ጋይስ አትሉ ቤዛ። አሁንም እንግዲህ ጢፊውን ለመድገም አልቀንትን ጢፊም ሁለት ነው የሚባለውን ነገር እንግዲህ እንትን ልትሉ ይሁን አላቅም። ወደ ፍቅር ጋር በመሄድ ፍቅርንም ተመሳሳይ ነገር ብላታለች። አደይም እንግዲህ ክብሯን የሚነካ ነገር ክብሬ የሚነካ ነገር ስለተናገረች ነው የመታኋት። ይቅርታ ብለዋለች ባርኪ ማለት ነው። ቤዛም እንግዲህ ወደ ሊዱ ክላስ ሄዳ ሊዱን እንዳልኳችሁ የማይገባ ነገር እንደ አደይ ብላታለች ማለት ነው። ሊዱ ጭንቃት አታውቅም፣ ጭንቃት አትወድም እንደምታውቁት። ውጭ ሊባክሽ፣ የራስሽን ስራ አትንገሪኝ ትላታለች ማለት ነው ዲፍ አደይን እንዴት ነው ግን ሊዲያን ልታሳምኛቸው ይችላል? አሳምነሻት ይዘሻት የመጣሽው እንዴት ነው ይላታል ማለት ነው። እንደም ማለት ሊዱ በጣም አስተዋይ ልጅ ናት ትለዋለች ማለት ነው። ዴቪን በጣም ደስ ይሏል እንደዚህ ስላለችው ማለት ነው። ምክንያቱም አልጠበቅም ነበር ይሄን ነገር ግን ሊዱ ሰምታለች ይላታል። አይ አይስ አልሰማችም እንዳሰማ ከሰማች ትኮራብኛለች ትለዋለች ማለት ነው። በነገራችሁ ላይ አደይና ሊዱ ያው ደብቀዋል። ምክንያቱም ማለት ነው ደብቀዋቸዋል። በምን ምክንያት እንደታሰሩ ደብቀዋል። ሊዱ በራሷ ምክንያት ልጠፋ ነበረ በራሷ ፍላጎት ልጠፋ ነበር ከዛ ናኦል ተባበራት ነው ያሉት። እንግዲህ ነገሩን ሸፋፍ ነውታል። እውነት ውስጥ ይወጣ ይሆን የሚለው ነገር አጓጊ ነው የሚሆነው። ባርኮት እንግዲህ ለኤላም ደውሎ አደይና ሊዱ እንደተገኙ ነግሯቸዋል። እንዲሁም ኤላ ለምለም ነግሯታል። በጣም ደስ ብሏቸው እንግዲህ ደስታቸውን አይተናል ማለት ነው። ሊዱ ፍቅርን ፍቅር ይህን ነገር ፍቅር እንዳደረገችው ገብቷታል እና ለምንድን ነው እንደዚህ እኔ ላይ የጨከንሹ ምን አይነት ነገር ነው? ለምንድን ነው እንደዚህ ያደረግሽ? ላደረግሽኝ ነገራቶች ሁሉ ዋጋ ትከፍያለሽ፣ አስከፍልሻለሁ ትላታለች ማለት ነው። ፍቅርም እንደዛ አይደለም። ላንቺ አልነበረም ለአደይ ነበር የታቀደው ና ተሳስኖ ናኦል አንቺን እንደዛ ያደረገው እትላታለች ማለት ነው። ካሁን በኋላ እኔ አንቺን አላምንሽም። ዋጋ አስከፍልሻለሁ ላደረግሻቸው እያንዳንዷ ነገር እኔ ላይ ያደረግሻቸው ነገሮች ሁሉ ዋጋ አስከፍልሻለሁ ከዚህ በኋላ ምንም ነገር ብትይኝ አላምንሽም ብላታለሽ ማለት ነው የሊዱና አደይን ሊዱና አደይን እንዳልተገኙ ያልሰሙት ኪንግና ዳይመንድ ናኦልን አግተውታል ሊዲያ የት ናት ያለችው ተናገር፣ እያሉት ይገኛሉ። እንግዲህ እየመቱት ነው እያወጣ ወጡት ይገኛል። በሚቀጥለው ክፍል ምን ይከሰት ይሆን የሚለውን ነገር እንግዲህ አብረን በጉጉት የምንጠብቅ ይሆናል። እስከዛውም ድረስ ሰላም ቆዩልኝ። ላይክ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ ይሆንላችሁ። ባባይ ሊዱ

እንዴት እዚህ ልትመጣ ቻልክ? ምን እያልሽ ነው? አለ ይህ ሰውዬ እኮ ሊዱን አግቶ ለሳምንታት ያቆያት ሰውዬ እኮ ነው። አንቺንም ይዞሽ የጠፋ ሰው እኮ ነው። እንዴት ነው ለዚህ የምትከራከርለት? አዎ እዚህ ምን ልትሰራ መጣ? ዲቭ ፕሊስ፣ በእናትህ አውል ምንም እንዳታደርገው። ምንድን ነው የምትይው? ሊዱ ይሄ ሰውዬ እኮ እንጀለኛል አዴ አንቺም ለዚህ ልጅ መተባበር ጀመርሽ? ለወንጀለኛ መተባበር ጀመርሽ ነው? ለወንጀለኛ አይደለም። አተሳሳት ምን ማለት ነው? ያማችኋል አይደለም። ቆይ አደይና ሊዱ ምን እያወራችሁ ነው? ወይስ ናኦል እገላችኋለሁ ብሎ አስፈራርታችሁ ነው? ናል ቤዛ እውነቷን። ምን ብለህ ብታስፈራራቸው ነው እንደዚህ የሚከላከሉልህ? ዴቭ ተው እባክህ፣ ናውል እንዳትነቀው።